ወደ ለመናገር በጆርናሊዝም ኮሚኒኬሽን አንድ የሚነሳ መሰረታዊ መርህ አለ። ለሙያው አላባያን ከሚባሉት መካከል አንዱ አለማዳላት ነው። እኔ ለዲላ የሆነ የሆነ ጊዜ አዳላ ነበር፣ በዘገባዎች በደም ኮንፌስ ማድረግ ብናዘዝ ይሻለኛል። እና ማዳላ ስልህ በጣም ጉዳት ያመጣ ወይ ልዩነት የሚፈጥር ማዳላ ሳይሆን በደምብ ፕሮሞት ማድረግ ማሞካሸት መኳሸትና መዋሸት ይለያያሉ እንል ነበር። መቅረዝ ውስጥ እያሉ፣ አሁንም ከመቅረዝ ጋር የተያያዘ ነው። ምሳሌዎች የራሱ ማነሳውና ሳልዋሽ ግን እኳሻት ነበረ። ዲላ ለምሳሌ አንዳንድ ችግሮቿን እንኳን ለመዘገብ ችግሮቹ እንዲቀረፉ ከመፈለግ የተነሳ ትነካዋለህ ችግሩን። ነገር ግን ያምሃል፣ የሆነ የቤትህ ገመና ያወጣ ሳሎንህን ያራቁት ከአይነት ነገር የሚመስልህ ጊዜ አለ እና ዲላ ዩኒቨርሲቲ ከመልካም ምድሮቹ ዓለም አቀፍ ማህበረሰብ ከሚያውቀው በዩኔስኮ ከተመዘገበው መልካ ምድሩ ጀምሮ ከእንግዳ ከሰው አቀባበሉ፣ ከምግብ፣ ከቋንቋ፣ ከተለያዩ የኪነ ጥበብ ስሜቶቹ፣ ከእግር ኳሱ ኢቨን የእግር ኳስ ሙያተኞች ወይም ደግሞ መክሊት ያላቸው ድንቃ ድንቅ ለኢትዮጵያ ብሔራዊ ቡድን ለኢትዮጵያ ፕሪሚየር ሊግ ግብአት የሆኑ ግብአት ብቻ አይደለም መሪ መሆኑ የቻሉ ተጫዋቾችን ጭምር ያፈራ አካባቢ ነው። ጀግኖች ያፈራ አካባቢ ነው። ቅርስ የሚዳሰስ ቢባል የማይዳሰስ ሁሉም ነገር ያለው አካባቢ ነውና፣ ማስታውሰው እዚህ ጌዲኦ አካባቢ በነበረው የተፈናቃይ ጊዜ የሰራሁት እያመመኝ ነው የሰራሁት አሁን ቅድም ሳልፈልግ የሰራሁት የምልህ አይነት ዘገባ የጌዲኦ ተፈናቃዮች በነበረው ችግር በጣም ለአመት የመሻገር ለዓመታት እስካሁንም ድረስ ያለ ያለ ማጠገገ ቁስሉ ያላጠገገ እንደሆነ ይሰማናል። እና በዛ ወቅት ሰኔ ፋና ውስጥ ከናላዛራስ ገዶም ጋር ገንዘብ በማዋጣት ከባልደረቦቻችን ከሌላውም በሶሻል ሚዲያ በመጠቀም እሱም ያው አንድ ዘገባ ነው ብዬ ነው የሰራነው። ነገር አይረሳኝም። ቀጥሎ ዲላ የውሃ ችግሯ ያው ይታወቃል። የውሃ ችግር በአብዛኛው የኢትዮጵያ ከተሞች የሚነሳ ነገር ነው። ነገር ግን እኛ እያለን ውሃ በጣም ይፈትን ነበረ። ያው ያለ ውሃ ሙቅ ነው ምናምን ትላለ። ግቢ ውስጥ በተለይ ዩኒቨርሲቲ አካባቢ የነበረው ችግር እድሜ ለዋለ ተሻገር ነው እንጂ ወጣት ስትል ደግሞ ከተማ ውስጥ ቢጫ ጀሪካን ይበዛ ነበር እና ያንን ነገር አርቲኩሌት አድርጌ ለህትመት ሚዲያውም ጽፌያለሁ። ወልቂጤና ዲላ በውሃ የጻፍኩባቸው ከተሞች ናቸው። በሙያ በሚዲያም ጭምር በብሮድካስት ሚዲያውም ጭምር ዘገባውን ያደረስኩባቸው ናቸው። ዲላ ከተማው ጎዳናው በጣም ጠባብ ነው። እዛ መሀል ጋሪ፣ እግረኛ ብዙ ነገር ይበዛልና እሱንም መስራትን አስታውሳለሁ። በሙያ እንደዚህ ተመልክቼ ታውቃለሁ፣ ካላት ሌሎች ገጸ በረከቶች ባሻገር ማለት ነው።